ከበር ዜና የሲዳማ ክልል ፕሬዝዳንት አቶ ደስታ ዳሞን አንተ ሳትሆን እግዚአብሔር ከስልጣኑ ወርዶታልና መልካም ስራ እንደሰራ በመምሰል ቀጣይ ፕሬዝዳንት ለመሆን የምታደርገውን እንቅስቃሴ እንድታቆምና አለበለዚ ግን ወንበሩ መቅሰፍት ይሆንባል ሲል አርቲስት ዮሐንስ በቀለ ቶክ የሲዳማ ክልል ሰላምና ጸጥታ ቢሮ አላፊውን አቶ አለማየው ጢሞቴዎስን አስጠነቀቀ። አለማየው እቺን አጋጣሚ መልካም እንደሰራ ሰው በማስመሰል ራስህን ዛሬ ደግሞ ደስታላይ ቢሆን ቢሆንል አንተ ራስህ ገልብጠከው ለመቀመጥ እየተሯሯጥክ ነው አሉ። ችግር የለውም። እሱ አንተ ባትገለብጠውም ተገልብጧል። መነሳቱ መውረዱ አይቀርም። ነገር ግን የሚያወርደው አንተ ሳትሆን፣ የሚያወርደው ማንም ሳይሆን፣ የሚያወርደው የሰማይ የምድር አምላክ እግዚአብሔር ነው የሚያወርደው። ስለዚህ እግዚአብሔር አውርዶት አንተ በቴክኒክ ተከረባ ብቼ ይቀመጣለሁ ካልክ ይሁል ትሰማኛለ መቅሰፍት ነው የሚሆንበት። አርቲስቱ ሲቀጥልም አቶ ደስታ ደስታሌ ደሞ ከስልጣኑ ሲነሳ አንተ ቦታውን ለመተካት ከፍተኛ ሽርጉድ ጉድ ውስጥ ነው ሲል አቶ አለማየሁን ከሶ በህግ የበላይነት ስም ህዝቡን በመሳሪያ አስፈራርተህና ዘርፈ መርታል ሲል አቶ አለማየሁ ጢሞቴዎስንም ተችቷል። አለማየሁ ጢሞቴዎስ ከፍተኛ ጥንቃቄ ልታደረግ የሚገባበት ሰዓት ነው። አ ደስታሌ ደሞ ከስልጣኑ ሲነሳ አንተ ለመቀመጥ ከፍተኛ ሽርጉድ ውስጥ ነው ያለከው በቅ አው ከፍተኛ ትጋት ውስጥ እንዳለህ እየሰማን ሩጫ ውስጥ እያለህ ትጋት ውስጥ ነው ያለከው። በቃ እኔ እንዲነኝ እኔ ምንም እንትን አላረኩም። ከእንደገና እኔ በቃ ምን አደረግኩኝ? ምን ሰራ? ምንድን ነው ድነው? የደስታ የዘረፋ መረብ ውስጥ አንተም ስላለህበት ማንም እንዳይቃወማችሁ አርጋችሁ ከተማውን ጸጥረጭ ረጭ አርጋችሁ ሲዳማን በህግ የበላይነት በሚል አስፈራርታችሁ ቀፍ ድዳችሁ በመሳሪያ ብብረት ገዝታችሁ ህዝቡን አደንዝዛችሁ ለመብላት ነው። አንተ ያንን ነው የሰራኸው።